እንደምታዩት እርግቦች ጉልላቱ ላይ ተሰብስበው እያከበሩ ነው። እርግብ ደግሞ የመንፈስ ቅዱስ ምሳሌ ነው። ቅድም ቤተልሔሙ ላይ ያሉትን የነበሩትን እርግቦች የሰፈሩትን እያሳዩቸው ነበር። አሁን ደግሞ ጉልላቷ ላይ እንደዚህ ረብዋለው ማለት ነው እና ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቃኔ ማርያም አምሳለ ኢየሩሳሌም። ያው እንግዲህ ስለ ጻድቃኔ ማርያም ተነግሮ ስለማያልቅ ሰማይና ምድር ምስክር ናቸው ማለት ነው እንደ ተነግሮ እንደ ከግንቦት 21 እስከ 2 25 እንግዲህ በዓሏን ነው አሁን ዛሬ ግንቦት 22 እንገኛለን በጻድቃኔ ማርያም የመገለጥ በዓሏን። አካባቢውም ያየር ንብረቱም ደስ የሚል ነው። እንግዲህ ደጇን የማታውቁት በተለይ ውጭ ዓለም የምትኖሩ ወገኖቻችን እግዚአብሔር ረድቷችሁ ለተግሎታ ንግስት ለጻድቃኔ ማርያም ለዘረ ያቆብ መቤት ለስውሯ ጽላት ለልጇ ታብቃችሁ እንላለን። እንግዲህ አጼ ዘረ ያቆብና ድንግል ማርያም ስለማይለያዩ ስሜንና ስምህን አጣምረው ሲቢጠሩ እኔ በበረከት ጎበኛዋለሁ ስላለች ድንግል ማርያም እንግዲህ ከእናትም በላይ ናት። ስትጠራ ማን ተብላ እንደምትጠራ ታውቃላችሁ? ደጓ እናቴ ጻድቃኔ ማርያም ደጓ እናቴ ትባላለች። አድነኒ እግዚኦስ ማልቀሄር ባለበት ቅዱስ ዳዊት ደግ ሰው አልቋልና አድነኝ ነው። እንግዲህ ስለዚህ ደግ ሁና የተገኘች ለዚች ምድር ለዚህ ክፉ ዓለም ማጣፈጫ ላይ የተገኘች ቅዱስ ነብይ እግዚአብሔር ኢሳያስ እንደተናገረው ዘርባ ያስቀርልን ኑሮ እንደ ሰዶ እንደ ገሞራም በሆን እንዳለ ድንግል ማርያም ናት ማለት ነው። እንግዲህ ደግ ነው የተገኘችልን። ስለዚህ ደጓ ናት። የጻድቃኔ ማርያም የብዙዎችን ጓዳን ቆቅልሽ የፈታች ናት። እንደምታዩት እንግዲህ ያው አጎበር ጥለው ድንኳን ጥለው ብዙዎች በየቦታው ደብረ ምጥማቅ በምትባል በግብፅ ቦታ ትገለጥላቸው እንደነበረ፣ አሁን ደግሞ በዚህ በሰሜን ሸዋ ተጉለት ወይም ደግሞ ሰላዲንጋ የሚባለው ቦታ ላይ ድንግል ማርያም እንደ እየተማጸነን እንገኛለን ይህ በቅርብ ጊዜ የተሰራው ከረጅም ጊዜ በኋላ ልጆች ከአራቱ ማቅጣጫ ከኢትዮጵያ ክፍለ ሀገር ከአራቱ ማቅጣጫ ተሰብስበው ቤቴን ያነጻሉ እንዳለች በአራቱ ማቅጣጫ ተሰብስበው ያነጹት የመቤታችን የጻድቃኔ ማርያም ቤተ መቅደስ ነው ማለት ነው እና ላይን እጅግ ማራኪ ነው ሌላው ደግሞ ዋሻው ዋሻ ደግሞ አፄ ዘርዓ ያዕቆብ ይጸልዩበት የነበረው ዋሻ ከደብረ ብርሃን ተነስቶ ቀስተደመና ደመና ተተክሎላቸው ያዩ የነበረው ዋሻ ነው። ይህ ቦታ ደግሞ እንደምታዩት ድሮ ከዚህ ቦታ ላይ ባህር ነው የነበረው። ታቦቱን ተሸክመው ከግብጽ ሲመጡ ካህናቱ የቆሙበት አልንቀሳቀስ ያለችው ታቦቱ አልንቀሳቀስ ያለችበት ቦታ ስለሆነ ነው። እዚህ ቦታ እንግዲህ ይህ ግዙፍ ቤተክርስቲያን የተቀመጠው ማትሮ ባህር ነበረ። ባህሩን እንዴት እናድርገው ሲሉ ያን ጊዜ የወርቅ ማረሻ አድርገ ባህር ውስጥ አስገባ ተባለ። አፄ ዘር ያቆብ ያን ጊዜ ሲያስገባ ውሃው ከማረሻ ጋር አብሮ መደር ዋጠች፣ ውሃውን ዋጠችው። ያ ውሃ ግን አሁን የት መጣ ማይባለው የጻድቃኔ ማርያም መነሻ ማይታወቅ ጸበል ሁኖ እየተጠመቅንበት እና እየተፈወስንበት እየዳንበት የምንገኝበት ነው ማለት ነው። እና ከዚህ አሁን ከቤተ መቅደሱ ካለበት ቦታ ነው እንግዲህ ያ ጸበል አሁን የምንፈወስበት ጸበል መነሻው ማለት ነው። እና ይህ እንግዲህ አባቶች ነው፣ ጠይቅ፣ አባቶችን ጠይቅ ይነግሩህ ማል፣ ሽማግሌዎችን ጠይቅ ይተርኩልህም ማል እንደሚል እንግዲህ ጻድቃኔ ማርያም መጣችሁ ዳኑ፣ ተፈወሱ፣ በረከቷን ጣሟን ወቁ። ለደጇ ደግሞ ታብቃችሁ እላለሁ። ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም፣ ገዳም ኢየሩሳሌም እንግዲህ ይህን ይመስላል። እግዚአብሔር ከሁላችን ጋር ይሁን። ለደጇ ታብቃችሁ። አሜን ተወላችን ጋር ይሁን በድጋሚ እንግዲህ ጸድቃኔ ማርያምን ልናስጎበኛችሁ ነው። እንግዲህ የመገለጥ ባህሏ ላይ እንደምታዩት እርግቦች ጉልላቱ ላይ ተሰብስበው እያከበሩ ነው። እርግብ ደግሞ የመንፈስ ቅዱስ ምሳሌ ነው። ቅድም ቤተልሔሙ ላይ ያሉትን የነበሩትን እርግቦች የሰፈሩትን እያሳዩአችሁ ነበር። አሁን ደግሞ ጉልላቷ ላይ እንደዚህ ረባው ነው ማለት ነውና እንግዲህ መብራሪያው እየተገለጠች ርግብ ርግቤ ይላታል፣ አይደለ ሰለሞን። ለመደምደሚያ ርግቤ አንዲት እናት ይላልና ስለዚህ ይህን ይመስላል ማለት ነው። ግንቦት 22 ሁለተኛ ቀን የመገለጥ በኋላ ላይ በመንፈስ ቅዱስ የተነሰሉ ርግቦች ይሄው ወለላቷ ላይ ሰፍረዋል ማለት ነው። እንግዲህ በረከታ ይድረሳችሁ። አሜን። ጻድቃኔ ማርያም ደጓ እናቴ፣ ተባርከን ተባርካችሁ፣ ለደጃ ታብቃችሁ።